ምሳሌ ክፍል 80። እንግዲህ ማሌትን አገተው ስለ ብሩክ ስላለ ስላለው ሁኔታ ሊጠይቋት ነበረ። እነ መድብል ያገቷት ነገር ግን ማሌት በቂ የሆነ ምላሽ ባሰጣቸውም ዝና ጋር እንዳለ ና ዝና ብሩክ ያለበትን ሁኔታ እንደሚያውቅ በዝና በኩል እንደታገተ ና ብዙ ችግር የደረሰበት በዝና በኩል እንደሆነ እሷ ጋር እንዳልሆነ የሚያመላክት ነገር ነው የነገረቻቸው። ይህን ነገር በቂ ነው ብለው ባያምኑትም፣ ነገር ግን አሁን ላይ እያደረጉ ያሉት ብሩክን ለማግኘት ዝናን ማገዝ ነው ያላቸው አማራጭ፣ እንደ አማራጭ ሊወስዱ ሲያሰቡት ማለት ነው። እንግዲህ ዝናን የእውነት ችለው ደፍረው ያግጡታል ወይስ ደግሞ ዝናን እናግታለን ሲሉ እነሱ ይታገታሉ? ይህን በቀጣይ ክፍል የምናየው ነው ሚሆነው። ማህሌት እንግዲህ ይህን ነገር ከተናገረች በኋላ በቂ ነው ብለው ስላላመኗት ሊለቋት አልፈለጉም። ማህሌት እንግዲህ እንደምንም ብላ ከዛ ቤት መውጣት የምትችልበትን ነገር ብዙ መንገድ እያሰበች ነበረ ግን በመጨረሻ ሊሳካላት ወይም ደግሞ ሊያበቃላት የሚችልበት አንድ ነገር ተከስቷል። ይህም እንግዲህ ምሳሌን በመያዝ ካልፈታችሁኝ እገላታለሁ ከፈታችሁኝ ደግሞ እለቃታለሁ በማለት እንግዲህ እያስፈራራቻት ነበር ቅድስትን። ቅድስት እንግዲህ ምን አይነት አማራጭ ልታደርግ ትችላለች? እሷ እግሯን ፈታ እንድትወጣ ታደርጋታለች፣ ወይስ ደግሞ ምሳሌ ላይ ጉዳት እንዲደርስ ታደርጋለች? ይህን እንግዲህ ቀጣይ ክፍል ላይ የምናየው ነው የሚሆነው። ሰላም፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ምሳሌ ክፍል 80 ዛሬ ይለቀቃል ማለት ነው። በክፍል 79 እንግዲህ ማሌት ታግታ ነበረ። ማሌት እንዴት ትወጣለች ነው። ማሌት የታገተችበት እንግዲህ ስለ ብሩክ ትክክለኛውን ነገር አልናገርም ስላለች ነው፣ እንድትናገር ስለፈለጉ ነው፣ ብሩክ ያለበት ሁኔታ ስላልታወቀ ነው ማለት ነው። እንግዲህ ማሌትን ካገቱ በኋላ ስለ ብሩክ እየጠየቋት ነበረ። ብሩክን እንግዲህ የት እንዳደረገችው እየጠየቋት፣ እርሷ ግን ዝና ጋር እንዳለ ነው እዚህና በቃ ስለ ብሩክ እያወራት እንደነበረ፣ በቃ እሱ ጋር እንዳለ ነው እየነገረቻቸው የነበረው። ይህን ነገር ብትነግራቸውም ግን መሀሌትን መልቀቅ አልፈለጉም። እዛው ጋር እንድትሆን ነው እያደረጓት የነበሩት። ዝና እንግዲህ የማህሌት መጥፋት በጣም ነበር ያሳሰበው። እንግዲህ የትና ወዴት እንደሄደች እንትን እያለ ነበረ እየጠየቃት ነበረ፣ እህቷን ማለት ነው። እህቷን እንግዲህ እንዴት እህትሽ ታግታ ዝም ትያለሽ? በማለት እንግዲህ የህድም ናዳ እያወረደባት ነበር። ምን አይነት ጨካኝ እህት ብትሆኝ ነው እሷ ታግታ እሷ ጠፍታ ዝም እያለሽ ያለሽ እያላት ነበረ። እሷም እንግዲህ ወንድ ጋ ሄዳ ይሆናል፣ ሌላ ፍቅረኛ ይዛ ይሆናል እንጂ መድብል አይዛትም። ምክንያቱም በዛን ሰዓት መድብል እኔ ጋ ነበረ። ቅድስት ደግሞ ምንም ልታደርጋት አትችልም። ስለዚህ ማለት ወንድ ጋ ሄዳ ነው ስትለው፣ እንግዲህ ዝና በጣም ነበር እየተናደደው። ያለኔ ፍቃድ እንዴት ትሄዳለች እኔ ሳታማክረኝ እንደዚህ አይነ ነገር ማድረግ የለባትም ማድረግ ማትችልም እያለ እንግዲህ እየዛተባት ነበረ። ማሀሌት ግን ወንድ ጋር ሄዳ ሳይሆን እዛ ታግታ ነው እንግዲህ ማለት ነው። ዝና ግን ለምንድን ነው ማሀሌት ወንድ ጋር ሄዳ ላይ ሰት እየተናደዱ የእውነት ማሀሌትን እየወደዳት ነው እንዴ? ማሀሌት እንዳሰበችው ዝና እንዲወደዳት እንደፈለገችው ልታደርገው ነው ወይስ? ለምንድን ነው እልህ ይዞት ነው ማሀሌት ወንድ ጋር ስለሄደች በጣም የተናደደው? እኔ ግን ሲመስለኝ ማሌትን ወዷት አፍቅሯት ሳይሆን በቃ ከሌላ ሰው ጋር ከተገናኘች እሱ እኔ ይጠቃለው ብሎ ስለሚያስበው ስለ እሱ መረጃና ፍንጭ ታወጣብኛለች ብሎ ስለሚፈራ ይመስለኛል እንጂ ማሌትን ወዷት ምናምን አይመስለኝም። እንግዲህ ማሌት የምትወጣበት መንገድ እንግዲህ አንድ መንገድ ነው ያዘጋጀችው። ከዛ በፊት ግን እንግዲህ ዝና ሞገስና ፍቅረኛው እንግዲህ ሌላ የፍቅር አለም ላይ ናቸው ማለት ነው። ደስተኛ ሆነው እየኖሩ ነው። እንግዲህ የእነሱን ህይወት ምናልባት ሊበጠብጠባቸው ይችላል። ግን አሁን ላይ ዝናን እያሳሰበው ያለው የማህሌት መጥፋት ነው። ምክንያቱም እሷ ተላላኪ ሆኗል። ብዙ ነገር የምታደርገው አብረው ነው የሚያደርጉት። ለእሱ መረጃ የምሰጠው እሷ ና እሷ መጥፋቷ ለእሱ ብዙ ጉዳት ይኖረዋል። እሱ ነው ልኳት እዚህ አደጋ ውስጥ ይወደቀችው እንግዲህ እህትየው ሌላ ሰበብ ብታመጣም ዝና ጥርጣሬው ግን ልክ ነበረ። እንግዲህ እሷ ወይ ቤት ሄደው እንዲያወት ና ለፖሊስ እንዲያመለክቱ እየጠየቀችው ነበረ። እሱ ግን ፖሊስ ጋር እንዲደርስ አልፈልግም፣ ምክንያቱም እሱ ራሱ ወንጀለኛ ስለሆነ እያዛለሁ ብሎ ስለፈራ ነው። እና ቤት ውስጥ እንሄድ ስትለው እንግዲህ ቤት አልሄድም ብሎ ነበር። እኔ እንደ መጀመሪያ ያሰብኩት ዝና ሄዶ ማለትን ያስለቀቃት አልነበር። ነገር ግን እንደዛ ማድረግ አልቻለም፣ መሄድም አልፈለገም መሄድ ያልፈለገበት እንግዲህ የራሱ ምክንያት ይኖረዋል ማለት ነው። እንግዲህ በራሳቸው መንገድ ማህሌትን መጠበቅ ብቻ ነው ያላቸው አማራጭ፣ ቤት ውስጥ ካልሄዱ። አሁን ላይም መድብልና ሞገስ ብሩክን ስለ ብሩክ ፍንጭ ለማግኘት ማገት ለማገት ያሰቡት ዝናን ነው። እንግዲህ ዝናን አግተው ስለ ብሩክ ያለውን ነገር እንዲነግራቸው ማድረግ ነው። ግን አሁን ላይም ማህሌት ምሳሌን እንደዚህ አንቃ ይዛት። እግር ላ ሳለው ስትላት ምናልባት ቅድስት በድንጋጤ ልትፈታት ትችላለች ፈታት ከሄደች ና ከወጣሽ ማሌት ነገሮች ተበላሹ እነሱ ዝናናግተው ስለ ብሩ መጠየቅ ነበር የፈለጉት አሁን ላይ ሞገስም ሆነ መድቡል አሁን ላይ ቅድስትን ነው በጣም የሚወቅሷ ብዬ አስባለሁ ምክንያቱም እሷ እንዝላል ባትሆን ኑሮ ምሳሌ እዛ ጋ ሄዳ አታገኛትም ነበር ማሌት ማሌት ደግሞ እንግዲችን አጋጣሚ ተጠቅማ የምትወጣበትን መንገድ ነው ያመቻቸችው። እንግዲህ አንገቷን ይዛ ገላት ያለው ካልፈታሽኝ እያለቻት ነበረ። እንግዲህ ቅድስ ከፈታቻት ና ከዛ ውጭ ከወጣሽ ማሌት ሄዳለ ዝና ልትነግረው ስለምትችል እነሱ አግተዋት እንደነበረ ስለምትነግረው እሱ በጣም ጥንቃቄ ስለሚያደርግ እነሱንም ስለሚከታተላቸው ነገሮች ይከሽፋሉ፣ እና ብሩክ የመገኘት እድሉ በጣም ይቀንሳል ማለት ነው ከዛ ውጭ ግን እንደምንም ብላ ማህሌትን እዛው አስራ ወይ ቤቱን ዘግታ ቅድስት ለምሳሌ እግሯን ዘግታ ፈታ ውጭልኝ ስትላት በሩን ቆልፋ በውጭ መሆን ትችላለች። እንዳትወጣ ማድረግ ግን ደግሞ ማህሌትን ስለማታምናት ምሳሌን ከማህሌት ጋሰታት አትወጣም ቅድስት እና እንግዲህ ማህሌት ካመለጠች ነገሮች በጣም ነው የሚበለሻሹት። ከዛ ውጭ ደግሞ ቅድስት ዝም ካለቻት ምሳሌን የሆነ ነገር ታደርጋታለች። ምክንያቱም ማህሌት አሁን ላይ ተስፋ ቆርጣለች። በምንም ነገር ተስፋ የላትም። በቃ አጥፍቼ ልጥፋ የምትል አይነት ሴት ናት። ስለዚህ እሷ ምናልባት ምሳሌ ላይ ጉዳት ልታደርስባት ትችላለች። ዝም ካለቻት፣ በዚሁ ከቀጠለች ምሳሌ ላይ ጉዳት ታደርስባታለች። ምክንያቱም ዋናው እቅዷና ፕላኗ ምሳሌን መግደል እንድትሞት ማድረግና ብሩ ግን የራሷ ማድረግ ነበር ፕላኗ። ግን ይህ ነገር አልተሳካላትም፣ ተበላሻሽቶባታል። ብሩን ክንም አታለች። ምሳሌም ልትታከም ነው ሲሆን አሁንም ምሳሌ እንድትሞት ስለምትፈልግ ጉዳት ታደርስባታለች። ምክንያቱ ምክንያቱም እዚህ ጋር ብዙ ነገር እንደሚደርስባት ታውቃለች። ምንም ነገር አደረገችም አላደረገችም እንደማይለቋት ነው ውስጧ የሚነግራት። ሶ ምሳሌ ላይ ጉዳት ልታደርስባት ስለምትችል ምናልባት ቅድስት ልትፈታት ትችላለች። እንግዲህ ምሳሌ በክፍል ሰማኒያ እንግዲህ ምን ይፈጠራል? ማህሌት ታመልጣለች ወይስ አታመልጥም? ሌላ ደግሞ ዝናን እነ ሞገስ ያግቱታል፣ ተሳክቶላቸው ወይስ ደግሞ እነሱ ሳያግቱት እናግታለን ብለው ሲሯሯጡ እሱ ሲከታተሉት እነሱን ሊያግታቸው ይችላል። ምክንያቱም ዝና ሞገስን ካገኘው ስለማይምረው ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን የምናይ ይሆናል። እስከዛው ባይ ባይ።